ታጅረን ለንግድ ቂበለ ሻሚ ወደ ሻም አቅጣጫ ወደ ሻም ተጓዙ። አረቦች በዚያ ዘመን ሁለት የንግድ ጉዞ ነበራቸው። በበጋ ሲሆን ወደ ሻም ይጓዛሉ። ወደ የመን ደግሞ በክረምቱ ክፍለ ጊዜ በመጓዝ አስፈላጊ የሆኑ ሸቀጣ ሸቀጦችን እና ቁሳቁሶችን ገዝተው ሸምተው ይመጣሉ።

ህፃኑን የአስራ ሁለት አመት ልጁን ይዘው ወደ ሻም ጉዞ ጀመሩ ነው። አላህ ሱብሃነሁ ወተዓላ ነብዩን በልጅነታቸው ወደ ሻም እንዲጓዙ ያደረገበት የተለየ ህክማ ይኖረው ይሆን ለምንድን ነው? ምናልባትም ወደ የመን ቁረይሾች ባደረጉት ጉዞ ነብዩ ለምን አልተጓዙም? አላህ ምን ፈልጎበት ነው? ሻም የነብያቶች ሀገር ነች። ስለዚህ የነብያቶችን ሀገር መርገጥ ወደፊት ለታጩለት የሪሳላ ትልቅ ዓላማ ዝግጅትም ነው። ሁለተኛ በዛ ጊዜ ያሉ ሙስሊሞች ቂብላቸው ሻም ቤተል መቅዲስ ነች። ሶስተኛው የአባታቸው የኢብራሂም ሀገር ነች። ልጅ አባቱን የአያቱን ሀገር መጎብኘቱ ማንነትን ማዋቅ ጭምር ስለሆነ አላህ ሱብሃነ ወተዓላ ወደ የመን የሚደረገውን ጉዞ ሳይሆን ወደ ሻም የሚደረገውን ጉዞ

ሚየሁዲ ተይማ ከተይማ ሀገር አይሁዳውያን አንድ አዋቂ ሀብር ብሎ ማለት በእኛ ዓሊም እንደሚባለው የአይሁዶች አዋቂ ሊቅ ማለት ነው። ስሙ ቡሃይራ ይባላል። እዚ ባሂራ በሚል በብጧል ማለት ሸክሏል። ቡሃይራ አራሂብ ይባላል። ፈቃለ ለአቢ ጧልቢን ከዚያም ይህ ቡሃይራ ባለፉት ቀደምት መጽሐፍቶች ስለ ነብዩ አለይሂ ሰላቱ ወሰለም ስለ ማንነታቸው በደንብ ያውቅ ስለነበረ ነብዩን በቀጥታ እንዳየ አውቋቸዋል። ነብይ እንደሚሆኑ ለዚህ ህፃን ወደፊት ብዙ በረከትና ብዙ ታሪክ ያለው ህፃን መሆኑን ተረርቷል። ከዛ ለአቢ ጧሊብ ምን አለው? ማን ሀዘል ጉላሙ ለዲ ማክ ይሄ ካንተ ጋር ያለው ህፃን ልጅ ማን ነው? ምንድን ነው አለ

ኢነሁ አድውን ለሁም ጥላታቸው ነው። ስለዚህ ይሄንን ልጅ ከዚህ ዘተመለስ ወደ ሻም ሀገር የሚገባ ልጅ አይደለም ማለት ነው። ከዚያም አቡ ጧሊብ በጉዳዩ ተስማምተው ነብዩን ከጉዞው መልሰው ወደ መካ መለሷቸው። በዚህ ጉዞ ቢላል ኢብኑ ረባህና አቡበክር ስዲቅ ነበሩ። እነሱም አብረው ተመለሱ። ከነብዩ ጋር ይላል። በሌላ ቦታ ቡሃይራ ራሂብ ነብዩ አለይሂ ሰላቱ ወሰለም ወደፊት የሚላከው የመጨረሻው ነብይ እንደሆነ ከሁኔታው በደንብ አይቶ ስለነበረ ይሄ ልጅ ማን ነው ብሎ አቡ ጣሊብን ሲጠይቅ የኔ ልጅ ነው በሚል እንደመለሰ በሌላ ኩትቦች ተዘክሯል። የኔ ልጅ ነው ሲል አይ ያንተ ልጅም አይደለም። ምክንያቱም ያንተ ልጅ ሊሆን አይችልም እንደተረገዘ አባቱ የሚሞትበት ልጅ ነው እኛ በኪታባችን ያነበብ ነው እና ይሄ ልጅ ወደፊት ብዙ ሸዕን ይኖረዋል። አንተ ግን ወላጁ አይደለም እንዴ? አነበብኩት አለ። አዎ ነክን ነው የወንድም ልጅ ነው። የወንድም ልጅ ማለት ያው ልጅ ነው ማለት ነው አለ። አሁን እንደዛ ሊሆን ይችላል አለ። እና ለነብዩ አለይሂ ሰላቱ ወሰላም ወደፊት ነብይ መሆናቸውን የሚጠቁሙ እሱ ያያቸው የተረዳቸው ብዙ ነገሮች ነበሩ። ሰዎች የዛፉን ጥላ ተሽቀዳድመው ይዘው ቁጭ ሲሉ ለእሳቸው ማንም ልጅ ስለነበሩ ቦታ አይሰጧቸውም። እሳቸው ፀሐዩ ላይ ሲቀመጡ የዛፉ ጥላ ዙሮና ተሽከርክሮ ነብዩን ያጠል ነበር እንዲሁም በትከሻቸው በጀርባ ላይ ያለው ኻተመ ንቡዋ የሚባለው ሌሎቹም ሌሎቹም ላነበበ ሰውና ያለፉ ቀደምት መጽሐፎችን ለተረዳ ሰው ነብዩ ሲያድጉ ተአምረኛ ሰው ለመሆናቸው በቂ ያች ነበሩና፣ ከዚያ በመነሳት አወቃቸው ነው። ከዛም ነብዩ አለይሂ ሰላቱ ወሰላም ተመለሱ፣ የሻሙን ጉዞ አቁመው ነው። አንድ ፋይዳ ነብዩ አለይሂ ሰላቱ ወሰላም ያደረጓቸው ጉዞዎች ወደ ሻም ሀገር አንደኛው ይሄ ነው። በአስራ ሁለት አመታቸው እስከዚህ ቦታ ድረስ ያደረሱት ያደረጉት ጉዞ። ሁለተኛ ወደ ሻም የተደረገ ጉዞ ሌሊተል ኢስራ። የነብዩ ኢስራእ በሩሃቸውም በጀሰዳቸውም ነው በሚለው ሶሂህ ቀውል መሰረት ነብዩ አለይሂ ሰላቱ ወሰላም በቡራቅ ከመላኢኮቹ ጋራ እስከ ቤተል መቅዲስ በጀሰዳቸው ተጉዘዋል። ሁለታቱሉ ተቡክ በሚባለው ዘመቻ ላይ ነብዩ አለይሂ ሰላቱ ወሰላም በተቡክ ዘመቻ ተሳትፈው ነበረ። ተቡክ ብሎ ማለት ደግሞ በሻም ሀገርና በጀዚረተል ዓረብ መካከል የምትገኝ ድንበር ላይ ያለች ቦታ ነች። በእርግጥ ቦታይቱ ከጀዚረተል ዓረብ ውስጥ ብትመደብም ነገር ግን በተቡክ ዘመቻ የተዋጉት ሩሞችን ስለነበረ ሩሞችን ስለነበረ ምናልባት ያ የዘመቻ ጉዟቸው ወደ ሻም የተደረገ ጉዞ በሚል በአንዳንድ የታሪክ ሊቃውንቶች ሊገለጽ ሊታሰብ ይችላል። ነገር ግን ተልዕኳቸው። በሀያ ሶስት ዓመት ብቻ የሰሩት ስራ ሪሳላቸው፣ ኋላም በተከታዮቻቸው ሻምን ቀርቶ ዓለምን ሸርቅን ወርባ ማዳረስ ችሏል ማለት ነው። ወሸበ ረሱሉላሂ ሰለላሁ አለይሂ ወሰለመ መልእክተኛው ጎረመሱ፣ ቢማና አደጉ፣ ከህፃንነት ወደ ወጣትነት ተዘዋወሩ ማለት ነው። ነብዩ አለይሂ ሰላት ወሰላም እድጌታቸው እንደ እንደማንኛውም ልጅ አልነበረም። በጣም ፋፍተው

እሳቸው የሚያውቁት ነገር ስላለ ሳይሆን አላህ ስለጠበቃቸው ማለት ነው። አንድ ጊዜ ነቢዩ አለይሂ ሰላቱ ወሰለም መካ የተወሰነች ገንዘብ እየተከፈላቸው ፍየል እንደጠበቁ ይታወቃል። እና የፍየል እረኛ ሆነው ከጓደኛቸው ጋር አብረው እየጠበቁ ጓደኞቻቸው ወደ ከተማ ወደ መንደር እየገቡ ፍየሎቻቸውን እየተተካኩ በመጠበቅ ዘፈን በአንዳንድ አካባቢ ምንድነው ለፍጀሌ ነው አጫሞ የሚባል። ፕሮግራም አለ። በእኛም አገር አንዲት ልጅ ልታገባ ሳምንት፣ አስራ አምስት ቀን ሲቀራት እዛሽ ቤት ጓደኞቿ ተሰባስበው ይጫወታሉ፣ ይጨፍራሉ። ያ አዴት በአረቦቹም ነበርና ጓደኞቻቸው እየሄዱ ሲጫወቱ ነብዩ ፍየሎች ይጠብቃሉ ቴውም የሚነል አያም እንደ ሰው እኔም ሂጄ ለምን አልጫወትም ብለው ነብዩ አለይሂ ሰላቱ ወሰላም ፍየሎቻቸውን በጓደኞቻቸው አስጠብቀው ሄድኩኝ ይላሉ ከዛ እዛ ጫጫታ ዛዛታ ቦታ ሳይደርሱ በሆነ ቦታ ላይ እንደተቀመጡ እንቅልፍ አላጣለባቸውና መቼ ቢነሱ ጥሩ ነው ከእንቅልፋቸው ቲዞ ሄረቲ ነሐር የቀኑ ፀሐይ ነው ከእንቅልፍ የቀሰቀሰኝ ይላሉ። ስነሳ ያሰብኩት የተመኘሁት ያጫሞ የጨ ዘፈን ጨዋታ ቀርቶ ነግቶ ፀሐዩ ቀሰቀሰኝ ከእንቅልፌ አይ ጉድ ሆንኩ ብዬ ተመለስኩኝ። ከዚያም በሁለተኛው ቀን አልተሳካልኝም ብዬ አመሻችቻ አሁንም ጓደኞችን አስጠብቄ በሌላ ቀን ስሄድ አሁንም የሆነ ቦታ ላይ እንቅልፍ ጥሎኝ ቀኑ ግማሽ ሆኖ ከእንቅልፍ ተነሳሁኝ። ከዛ አላህ Subhanahu Wa Ta'ala ነብዩን ከጸያፍ ባህሪ ስነ ምግባር፣ ከጣዖት አምልኮ፣ ከዝሙት ከውሸት የጠበቃቸው خلق ነበሩ ማለት ነው። فلما اتت له 25 سنه وشهران ሃያ አምስት ዓመት ሲሞላቸው ከሁለት ወር ከአስር ቀን ጋራ ሀያ አምስት ዓመት ሁለት ወር ከአስር ቀን ሲሆናቸው ከጠባ ኢላ ኸዲጀተ ነፍሰሃ ኸዲጃን አጩና አገቧት ማለት ነው። ሀያ አምስት ዓመት ሲሆናቸው ኸዲጃን አጭተው አገቡ። ተሐሯረ አቡ ጣሊቢን አቡ ጣሊብ ተጣዱ አጎተ አቡ ጣሊብ ወማሁ በኑ ሐሽሚን ከሳቸው ጋር የሐሽም ልጆች ተካተው፣ ወሩአሳ ወሳኢሪ ሙባራ የሙዶር ጎሳ ሌሎቹም ዋና ዋናዎቹ ተካተው፣ ከዚያም አቡ ጧሊብ ኹጥባ አድርገው ነብዩን አለይሂ ሰላቱ ወሰላም ከኸዲጃ ጋራ አጋቧቸው ነው። ይሄ የኢብኑ ፋሪስ የሙስሊም ያገላለጽ ነው። ነቢዩ አለይሂ ሰላቱ ወሰላም ኸዲጃን አጩ የሚለው በሌላ መንገድ ደግሞ ያጨችውና ለማግባት ጥያቄ ያቀረበችው ራሷ ኸዲጃ ነች። ኸዲጃ እራሷ ነብዩን አለይሂ ሰላቱ ወሰላም አግባኝ ብላ ጠይቃ፣ በእሳቸው መስማማት ተጋቡ የሚል ሌሎች የታሪክ ምሁራኖች እና ሊቃውንቶችም አሉ። ነብዩን ዓለይህ ሰላት ወሰላም ለማግባት ደፍሮም ለመጠየቅ ያነሳሳት ምንድን ነው? ህዩም የሚንል አያም የቁረይሽ ሴቶች ከካዕባ አካባቢ ተቀምጠው አንድ የአይሁድ አዋቂ ተብዬ መጥቶ፣ እናንተ ሴቶች ወደፊት የመጨረሻ ነብይ ከእናንተ ውስጥ ነው የሚላከው። ከእናንተ ጎሳ ወደፊት ለሚላከው ነብይ ፊራሽ የምትሆነው በማና ሚስቱ የምትሆነው ሴት ትኖራለችና ያንን እድል ተጠቀሙ ብሏቸው ነበር፣ በጨዋታ መልክ። ከዛም ይሄን ይሰሙ የነበሩ ሴቶች ፊራሽ የሚለው አገላለጽ ብዙ ስላልተመቻቸው ሰድበው ገልምጠው ያባረሩት ቢሆንም ይሄ ንግግር ግን ኸዲጃ ቀልብ ውስጥ ገብቶ ነበር እና ኸዲጃ በዛ ጊዜ በኸዲጃ በዛ ጊዜ ምርጥ የምትባል ሴት ምራቅ ዋጥ ያደረገች ነፍስ አወቅ ሀብት ያላት ማንም የሚመኛት አይነት ሴት ነበረች እና በዛ ጊዜ ነብዩ አለይሂ ሰላቱ ወሰላም ወደ ሻም ከባሪያዋ መይሰራ ጋር ትርፍ፣ የጋራ ንግድ ሀብት፣ ገንዘብ ሰጥታቸው ተጉዘው ሽጠው ገዝተው አትርፈው በህይወቷ ያላተረፈችውን ትርፍ ይዘው መጥተው ነበረ። መይሰራ ከነብዩ ጋራ ባደረገው ጉዞ ከነብዩ እጅግ በጣም ኸዋሪቆችን ሙዕጅዛዎችን ተመልክቷል። ተአማኒነታቸው፣ መረጋጋታቸው በዛ ላይ ውጫዊ የሰውነት ቆንጅናቸው ጥላዎች፣ የዛፍ ጥላዎች እንዲሁም ደግሞ በሰማይ መላኢኮች ዲያመና ፀሐይ እንዳይመታቸው ሲያጠሏቸው በዳመና ብዙ ነገሮችን አይቶ ስለነበረ መጥቶ በቀጥታ ለኸዲጃ ነግሯታል። ስለዚህ ከሰማችሁ ከምታውቀው በዚያ ማህበረሰብ አልአሚን ተብለው ከመታወቃቸው አንጻር ለነቢዩ አለይሂ ሰላቱ ወሰላም ፍቅር ወይም ደግሞ እሳቸውን በትዳር ለማግኘት ኸዲጃ መውደቋና ጠብር ግፍ ማለቷ የሚጠበቅ ነበር ማለት ነው። ኸዲጃ እሷ እራሷ ናት የጠየቀቻቸው በሚለው ቀውል እራሷ በቀጥታ ሂዳ አላናገረቻቸውም ወይ? ነፊሳ የምትባል አንዲት የቅርብ ጓደኛዋን ጠይቂ እስቲ ለምን አታገባም ነብዩ ብላ ጠይቃ እንደዋ ሲጧ ሁና፣ ነፊሳ አግባብታቸው ነቢዩ አለይሂ ሰላቱ ወሰላም ለማግባት ቢፈልጉም በዚያ ሰዓት ግን ሊያገቧት የሚመኟት ሴት እንደለለች፣ በዚያ ላይ የቲም ሆነው ከማደጋቸው የተነሳ የወረሱት መኖሪያ የሚሆን ጥሪት ገንዘብ ስለለላቸው ይህንን ላለማግባት ምክንያት አድርገው እንዳቀረቡ ስትገልጽ እሱ እኔን ቢያገባኝ የኔ ሀብት በቂ ነው ይበቃናል፣ በሚል ተግባብቶ ኸዲጃን ነብዩ አለይሂ ሰላቱ ወሰለም አገቡ ነው። ከዛ አቡ ጧሊብ አሉ ከሚባሉት ወንድሞቻቸውና የጎሳው መሪዎች ጋራ በመሆን በመሄድ ወደፊት የምንጠቅሰውን ሁጥባ በማድረግ ከዲጃን ለልጃቸው መሐመድ ሚስት አድርገው ወሰዱ ማለት ነው። ከዲጃ የዳራት ከሷ ቤተሰብ ማን ነው? ሶስት እቀውላል አንዲም አባቷ ነው። በሌላ መንገድ አምር የሚባል አጎቷ ነው። ሶስተኛ ደግሞ ወንነው ወንድሟ ነው የዳራት ተብሏል። አላኩል ያህል መልእክተኛው አለህ ሰላት ወሰላም የስድስት አመት ልጅ እንደሆኑ ከመዲና ሲመለሱ እናታቸውን አጡ። ከዚያም ወላጅ እናታቸውን ቢያጡም ሌላኛ እናታቸውን ኡሙ አይመንን እስከ ህይወት እልፈታቸው ድረስ በቅርበት አላህ ተክቶላቸው ነበረ። እናታቸውን ሲያጡ ከአያታቸው አብዱል ሙጠሊብ ጋራ ማደግ ጀመሩ። ስምንት ዓመት ሲሞላቸው አብዱል ሙጠሊብንም አጡት ማለት ነው። ከዚያም ነብዩ አለይሂ ሰላቱ ወሰላም ወደ አጎታቸው አቢጧሊብ ቤት በመቀላቀል ከአቡጧሊብ ልጆች ጋር ጋራ ህይወት ቀጠለ። በአስራ ሁለተኛ ተኛ አመታቸው ወደ ሻም በተደረገው ጉዞ ተይማ የሚባል ቦታ ተመለሱ ከአይሁዶች ተንኮል ፍራቻ ማለት ነው። ከዛም ሀያ አምስት ዓመት ሲሞላቸው ኸዲጃን አገቡ። ዛሬ እንዲትይዙልኝ የምፈልገው ቁም ነገር ነው።